እኔ አሁን ድጋሚ እንደተፈጠረ ሰው ነኝ። በነገራችን ላይ ይህንን መርሐ ግብር ያዝኩት ወንድማችን ሲደውልልኝ እኔ ሆስፒታል ነበርኩ። አልጋ ላይ ሆኜ ነው ይሄን ቀጠሮ ያዝኩት። ለምን አንድ ቀን ሂጅ መቆሚያ አይቀርም ብዬ ቅዱስ ገብርኤል ናምኝ። በዛ ሰዓት ይገርማቸዋል፣ ስልክ ማናግርበት ሂጅ፣ እዚህ ላይ መርፌ አለ፣ በመርፌ ነው በላይ የሚከታተለው። ሆስፒታል ውስጥ ሆኜ ነው ይሄን ቀጠሮ ያዝኩት። ግቢ ገብርኤል ሲባል ልቤ ድንግጥ አለ። በቃ ካምድ ሃይማኖት ነው ሲለኝ፣ አንደኛ ቅዱስ ገብርኤል አድኖኝ በፊታችሁ እንደሚያቆመኝ በእውነት ያለ ጥርጥር አምኜ ነው በልጆች የጸሎትን፣ ሁለተኛ ይሄ መራግብ ስለተነገረኝ ወድጄ ነው። በቃ ደስ ብሎኝ ነው፣ ደስ ብሎኝ ነው የመጣሁት። ይሄ መናገሩ ለመጻደቅ አይደለም አምኜ ነው። ምንም ደካማ በሆን ሀያሉ ቅዱስ ገብርኤል ታሪክ እንደሚቀይር ስላመንኩን ደግሞ ደሞ አግድሎብኝ አያውቅም። ድጋሚ ከተጠሩት አንዱ ነኝ ልበላችሁ። በቃ አብቅተው አልነገሩም። እንደ ስትሮክ ያለ ከባድ ፈተና ገጠመኝ። ግን አሁን ከፊታችሁ ቆሜያለሁ። በዛ ብቀር ኖሮ በዌልቸር ስገፋ እንጂ እንዲቆም ስሰብክ አታገኙኝም። መልአኩ አያሉ ክብር ይግባ በሁለት ቅዱስ ገብርኤል